ሕዝበ ክርስቲያኑ የመስቀል ደመራ በዓልን ሲያከብር የንግስት እሌኒን የዓላማ ጽናት በማሰብና በመገንዘብ መሆን እንዳለበት ተመላከተ። መስቀል የመዳን ምልክትና የኃጢአት መደምሰሻ ነው ሲሉም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በባህር ዳር ሀገረ ስብከት የጸራ አርያም ደብረ ሲና ባታ ለማርያም መምህር ግርማ ወርቁ አስገንዝበዋል። አበባ መኳንንት ከመምህሩ ጋር ቆይቶ አድርጓል። ተከታትለን እንመለስ። አላማ ከባድ ነው፣ ጽኑ ነው። ክርስቶስም አላማ አድርጎ ይዞት በዚህ ምድር እንዲያው የሚወደውን የሚያከብረውን የሚያፈቅረውን ቦታ የሰጠውን ሊቀ ሐዋርያት ብሎ የሰየመውን እንኳን ቅዱስ ጴጥሮስን አትሞትም ሲለው አትሰቀልም ሲለው ሀሰለከ ሲለው ሁርም ድሬ ሰይጣን እስመኮን ከኒ ማእቅፌየ እስሜ ትሄ ሊዘ እግዚአብሔር ዘይን በለሰ ዘሰብ ጴጥሮስ ሆይ እንቅፋትን ሁነህብኛልና ከኔ ሽሽ ወይንም ደግሞ ከኔራቅ የሚል ቃላትን ለጴጥሮስ አስተላልፏል። ለምን አላማው እስከሆነ ድረስ አላማውን መፈጸም ሁሉ ነገር የሚያልቀው የተስፋ መፈጸሚያ የሚሆነው በብዙ ነገር ልንተረጉመው እንችላለን። ጽል ልንለው እንችላለን። ተስፋ ፍጻሜ የቤተ ክርስቲያን ጌጥ እንለዋለን። መታረቂያ እንለዋለን። ጥግ፣ ኃይል፣ ቤዛ እንለዋለን። ከአረጋውያን መካከል ኪራኮስ የሚባል አንድ ታላቅ እድሜ ጠጋብ የሆነ አረጋዊ እሱን አገኘችና፣ ስታማክረው ለምን ትደክም ያለሽ ማድከም የለብሽም አንቺ መድከም የለብሽም እነዚህን ተከታዮችሽን አገልጋዮችሽን ማድከም የለብሽም በማለት ምክር ሲመክራት፣ እሷ ምክሩን አላቃለለችም። ከዛ በኋላ እንጨት አድርጊና እጣኑን እጣን ጨምረሽበት ምልክት ታገኛለሽ ሲላት ወዲያው ያንን ስታደርግ ሰገደ ጢስ በጎልጎታ አን ዘህጣን አንጸረ ይለዋል። ከሰው ይልቅ አንዳንድ ጊዜ ግዜ ስታያቸው ፍጥረታት የተለየ እውቀት ከሰው የበለጠ እውቀት ኑሯቸው ትረዳላችሁ። እንድናልፍ በሚፈልግልን መንገድ መንገድና ጎዳና ሀሳብ ወደን ፈቅደን ማለፍ እንድንችል እሌን ያስተምራናለች። በመከራ ሲታለፍ ለምንፈልገው ነገር አላማ ልንደርስ ስለምንችል ማለት ነው። ስለዚህ የዓላማ ጽናትን፣ ትዕግስትን አለመቀየርን አሁን ያ የተሰጣት ስያሜ ከመቀየር ይልቅ ከመከፋት ይልቅ አላማን ከመተው ይልቅ የበለጠ ጽኑ እንድትሆን ብርቱ ሴት እንድትሆን የዓላማ ሰው እንድትሆን አድርጓታል። ሁላችንም በሚገጥመን እንቅፋትና መሰናክል መከራ ጽዋቶ መከራ ማለት ነው ወደፊት እንጂ ወደ ኋላ አልቦዘ ይህ ዝርፈ ወ ያርስ ድሪተ እርፍ ይዞ ወደ ኋላ ሚሄድ ሚያርስ የለም ተብሎ ስለተጻፈ በወንጌል ወደፊት ነው መገስገስ ያለብንና መስከረም ማለት ጥባት ማለት ነው። ንጋት ማለት ነው። ብርሃን ማለት ነው። ከዚያ ጋር አያይዞ ለማክበር መስከረም አስራ ሰባት ቀን እንዲከበር ተደርጎ እየተከበረ ባለምም ደረጃ የሚከበረው በዚህ ነው እና እነዚህ ጾሙ ላይ ያሉ አብይ ጾሙ ላይ ያሉ በዓላት መጥተው ወደዚህ ቦታ እየያዙ እንዲከበሩ ስለተደረገ ነው የሚከበረው ይላሉ። ግን በዋናነት መስከረም በዚህ ቀን በምናከብርበት ቀን ተጀምሮ በዚያ ቀን ወጣ እና ወደዚህ አምጥተን እናከብረዋለን። ምራፍ 16 ቁጥር 9 ላይ ምንድን ነው? ወስቦ በትገብር ባለ ከጸጉ ነዳያ ነው ምስኪና ነው የሚለው። በዓልህን ስታደርግ በዓል ስታከብር ምስኪኖቹን ጥራ። እንዲሁም ጓደኞችህን አትጥራ። እነሱ ይከፍሏል። ከከፈሉ ግን በነሱ እጅ አይደለም። ምስኪኖቹን፣ ድሆችን፣ ምንም ነገር የቸገራቸውን፣ ወጥተው ለመነመን ያቃታቸውን፣ የተሳናቸውን ጠይቀን በዓሉን በዚያ ክብር ደስታ ምን እናደርገው። በነገራችን ላይ ደስታ የሚፈጸመው በዚያ ልክ ነው። የመስህብ ሀብቶችን በመጠበቅ ለትውልድ ለማሸጋገር እየሰራ እንደሚገኝ የደብረ ማርቆስ ከተማ አስተዳደር በዓልና ቱሪዝም መምሪያ ገለጸ። የመስቀል ደመራ በዓልን ለማክበር በቂ ዝግጅት መደረጉን መምሪያ አስታውቋል። የኔና የደብረ ማርቆስ ከተማ አስተዳደር ተፈጥሯዊና ሰው ሰራሽ መስህብ ሀብቶች ባለቤት ናት። የደብረ ማርቆስ ከተማ አስተዳደር ባህልና ቱሪዝም መምሪያ ኃላፊ ወይዘሮ የልሰው ወርቅ ነህ። የከተማዋን የመስህብ ሀብቶች ለመጠበቅና ለትውልድም ለማሻገር የማስተዋወቅና የማልማት ስራዎች እየተሰሩ እንደሚገኙ ገልጸዋል። በርካታ የሚዳሰሱ የማይዳሰሱ ሀብቶች ያላት ከተማ ናት። ከዛ ጋር ተያይዞ በርካታ የቱሪዝም መስህብ የሚሆኑ ቦታዎችን የማልማት የምናስተዋውቅበት የምናሳድግበት መሆን መቻል አለበት። እንደ ክልልም እንደ ከተማችንም የቱሪዝም ቀን ይከበራል፣ በትልቁ መስከረም ወር ላይ እሱን ቀጣይ የምናከብረው ይሆናል። የቱሪዝም እንቅስቃሴውን ለማነቃቃትም እየተሰራ ሲሆን የመስቀል ደመራ በዓልን ለማክበር በቂ ዝግጅት ተደርጓለን ብለዋል። የመስቀል በዓል ዩኒስኮ የተመዘገበ የማይዳሰሱ ቅርሶች ከሚባሉት ውስጥ ትልቁ ሃይማኖታዊ ክብረ በዓል ነው። ከሃይማኖት አባቶች ጋር ከአካባቢው ከሚመለከተው የመንግስት አካል ጋርና ከህብረተሰቡ ጋር የጋራ ወጣቱ ጋር ሆኖ ክብረ በዓሉ እንዴት መከበር መቻል አለበት በሚል ኮሚቴ ተቋቁሞ እየተሰራ ነው ያለው። መስቀል ደመራ በዓል በዓለም አቀፍ የባህል የሳይንስና የትምህርት ማዕከል ዩኔስኮ የተመዘገበ በመሆኑ ሃይማኖታዊ እሴቱን ባህላዊ ወጉንና አብሮነትን በጠበቀ መንገድ እንደሚከበር ኃላፊዋ ተናግረዋል። ከዚህ ጋር ተያይዞ የአካባቢው ማህበረሰብ ወጣቱ የእምነቱ ተከታይ ይሄን ክብረ በዓል ሃይማኖታዊ ሴታችን ነው፣ ሀብታችን ነው በደመቀ ሁኔታ ለማክበር ወጉን፣ ባህሉን ሴቱን በጠበቀ መንገድ መከበር መቻል አለበትና ና ማህበረሰቡ ይሄን አውቆ በጥንቃቄ ጨዋነት በተሞላበት መንገድ ክብረ በዓሉን እንዲያከብር ጭምር ነው የምናሳስበው። ህብረተሰቡም በዓሉን ሲያከብር ሃይማኖታዊ ዳራውን እና ሴቱን በጠበቀና ባህላዊ ትውፊትንም ባማከለ መንገድ ሊያከብረው እንደሚገባ ኃላፊው አሳስበዋል።